ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን ያላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። በዕለተ ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ስለምትከታተሉን ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የምሳ ሰዓት ፕሮግራማችን እነሆ ተጀምሯል። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን አድርጉ። በተለይ ከዝውውር ጉዳዮች ጋር በተያዘ አርሰናል ቤት ምን አዲስ ጉዳዮች ያሉ፣ ማንቸስተር ዩናይትድ ቤትስ ምን አዳዲስ ጉዳዮች ያሉ፣ ከሊቨርፑል ከቸልሲ ጋር እና ከሌሎችም የአውሮፓ ትልልቅ ክለቦች ጋር የተያዙ የዝውውር ጉዳዮቻቸውን ወደ እናንተም የምናደርስ ነው የሚሆነው ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስም አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ተመልሰን ስንመጣም የተለያዩ ክለቦችን የዝውውር ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ማንቸስተር ዩናይትድ የዴንማርክ ብሔራዊ ቡድን የመሃል ሜዳ ተጫዋች የሆነው ሞርተን ሆይልማንደን ማንደን ከፖርቱጋል ክለብ እንግሊዝ ስፖርቲንግ ሊዝበን ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። የ26 ዓመቱ የመሃል ሜዳ ተጫዋች ከዚህ ቀደም ከሩበን አሞሪም ጋር እንዲሁ ሰርቷል እና ማንቸስተር ዩናይትድ ወደ ኦልትራፎርድ ሊያመጣውም ይፈልጋል። እንደ ፌጂያ ዘገባ ከሆነ ተጫዋቹን ለማስፈረም 60 ሚሊዮን ዩሮ ለመስጠትም ፈቃደኞች ናቸው። ማንቸስተር ዩናይትድ በመሀል ሜዳው ላይ የበለጠ ጥራትና ጥልቀት ያስፈልገባል። እናም የዴንማርክ ብሔራዊ ቡድን ተጫዋች ተስማሚ ግዢ እንደሚሆን ጥርጥር የለውም። በፕሪምየር ሊጉ ጥሩ ለመስራት የሚያስችል ጥራትና ልምድ ያለው ሲሆን ማንቸስተር ዩናይትድ እሱን በመሀል ሜዳው ላይ ደግሞ እንዲጠናከር ሊረዳው ይችላል። እሱም ቢሆን ለቡድኑ አካላዊ ጥንካሬ፣ የተከላካይ ሽፋንና ቁጥጥርንም ይጨምራል። ከእግር ኳስ ተጫዋችነት ጥራቱ ባሻገር የአመራር ችሎታውም እጅግ በጣም ጠቃሚ ሊሆን ይችላል። በተጨማሪ ሞርተን ሆየልማንድ ሩበን አሞሪም መጫወት የሚወደውን መንገድም ስለሚያውቅ በፍጥነት ለመላመድ እና ፈጣን ተጽዕኖችንም ለመፍጠር ይችላል ተብሎ ነው የሚታመነው። የፖርቱጋል ታክቲሽያኑም ደግሞ ዳግም አብሮ የመስራት ፍላጎት ይኖረዋል። ማንቸስተር ዩናይትድ ስምምነቱን መፈጸም ይችል እንደሆነ ለማየትም የሚስብ ይሆናል። ከፕሪሚየር ሊግ ተቀናቃኛቸው ከሆነው ቶትናም ሆትስፐርስ ጋርም ፉክክል ይገጥማሉ። የመሀል ሜዳ ተጫዋቹ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን፣ ይህ ደግሞ አዲስ ፈተናን ለመውሰድም ትክክለኛ ጊዜ ነው። ወደ ፕሪሚየር ሊጉ መዘዋወር ለሱ ተስማሚ ይሆናል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። እናም እነሱን የመቀላቀል እድልም ለመተው ከባድ ነው። በፕሪሚየር ሊጉ ጥራቱን ለማረጋገጥና ለማንቸስተር ዩናይትድም ቁልፍ ተጫዋች ለመሆንም ፍላጎቶች እንዳሉት ይነገራል። የ60 ሚሊዮን ዩሮ አቅርቦትም ሲቀርብ ስፖርቲንግ ሊዝበን ለመቀበል ፍቃደኛ ሆነዋል ወይስ ደግሞ አይሆንም የሚለው ጉዳይ ለማየት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች የሌቫንቴውን ኮኮብ አጥቂ ካርል ኤታ ኤዲዮንግን ማስፈረም ከባርሴሎና ጋር ለመፋለመም ዝግጁ ናቸው። ይህ የካሜሮን ብሔራዊ ቡድን ተጫዋች አዲሱን የውድድር ዓመት በሚያስደንቅ አጀማመር የጀመረ ሲሆን ብቃቱም በአውሮፓ ትልልቅ ክለቦች የምኞት ዝርዝር ውስጥን እንዲቀመጥ አድርጎታል። ማንቸስተር ዩናይትድ እና ባርሴሎናም የ21 ዓመቱን አጥቂ ከሚፈልጉ ትልልቅ ክለቦች መካከል ሁለቱ እንደሆኑ ከፌጂያስ የተገኘ ዘገባም ያመለክታል። የፕሪምየር ሊግ ግዙፉ ክለብ የተጫዋቹን ፊርማ ለማግኘትም ከስፔኑ ክለብ ጋር ለመፎካከርም ጭምር ዝግጁ እንደሆነ የሚያሳዩ መረጃዎች ናቸው። በትልቁ እየወጡም የሚገኙት የካሜሮን አጥቂ በክረምቱ ወደ ቪያሪያል ዋናው ቡድን ደግሞ ይቀላቀላል ተብሎ ወይም ደግሞ ከፍ ብሎ የውድድር ዘመኑንም አመቱንም አስደናቂ በመሆነ መንገድ ይጀምራል ተብሎ እንደሚጠበቅ የሚያሳዩ መረጃዎች ናቸው። አሁን ላይ በትልቁ የወጡት። በመቀጠል ሌቫንቴ ከቢጫ ሰርጓጆቹ ክለቦች ከቪያሪያል ጋር ስምምነት በማድረግም አስፈርመው እና ከተዘዋወረ ወዲህ ደግሞ ተመሳሳይ ብቃቱንም እንደቀጠለ ነው የሚነገረው። በስምንት የሊግ ጨዋታዎች ላይም አምስት ግቦችንና ሶስት ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። ብቃቱ ሳይስተዋል አላለፈም። ከፍተኛ ክለቦች ፊርማውን ለማግኘትም ለመፋለም ተዘጋጅተዋል። ይሁን እንጂ በዚህ ውድድር ዓመት ለሁለት ክለቦች ለቪያሪያልና ለሌቫንቴ በመጫወቱ እስከሚቀጥለው ክረምት ድረስም ሊያስፈርሙት አይችሉም። ይህ ግን ማንቸስተር ዩናይትድ እና ባርሴሎና እንቅስቃሴ ከማድረግ አያግዳቸውም። ዩናይትዶች የፉክክሩን ቀድመው ለመያዝም ጥረት በማድረግ ግንኙነቶች ጀምረዋል። ተጫዋቹ በአጭርም ሆነ በረጅም ጊዜ ማጥቃታቸውን ለማጠናከር እንደ ግሩ አማራጭ አድርገውም ነው የሚመለከቱት። የሩበን አሞሪን ቡድን ከባርሴሎና ጋር ለመፎካከር ተዘጋጅተዋል። ባርሴሎናም ለ21 አመቱ ተጫዋች የረጅም ጊዜ ፍላጎት አለው። በክረምቱ ሊያስፈርሙት ቢፈልጉም የደሞዝ ገደቡ ወይም ሳለሪ ጋፑ ግን እንዳያስፈርሙት አግዷቸው ነበር። ተጫዋቹ ለሃንስ ፍሊክ ቡድን መጫወት እንደሚመኝ ይነገራል። እናም በሚቀጥለው ክረምትም የእሱን ፊርማ ለማግኘትም ይመለሳሉ ተብሎ ነው የሚጠበቀው። የካታላኑ ግዙፍ ክለብ በክረምቱ ውይይታቸውን ምክንያትም ከተጫዋቹ ወኪሎች ጋር ጥሩ ግንኙነት ጠብቆ ቆይቷል። ይህም ደግሞ እሱን የማግኘት እድላቸውን በእርግጥም ሊያግዝላቸው እንደሚችል ነው የሚታመነው። ተጫዋቹ በ30 ሚሊዮን ዩሮ በመልቀቂያ ውል ወይም ሪሊስ ክሎዝ እየተጠበቀ ሲሆን ቪያሪያል ጋር ባለው ያልተለመደ ስምምነት ምክንያት በ15 ሚሊዮን ዩሮ ብቻ ሊገኝም ይችላል ተብሎ እንደሚታሰብና ቪያሪያል አሁንም ከዝውውር የተወሰነውን ድርሻ ብቻ እንደያዘ የሚያሳዩ መረጃዎች እየወጡ ነው የሚገኙት። ሪያል ቤቲስ የዝውውር መስኮቱ ሲከፈት የቸልሲውን ድንቅ አጥቂ ማርክ ጉዩን በውሰት ለማስፈረም ከፍተኛ ፍላጎት አለው ተብሏል። የማርክ ጉዩ ወደ ሰንደርላንድ በውሰት መሄድ በቸልሲ ላይ በተፈጠረ የጉዳት ቀውስ ምክንያትም ተቋርጦ ነበር። ምንም እንኳን ወደ ሰንደርላንድ ከተዘዋወረ ከጥቂት ሳምንታት በኋላ ወደ ኋላ ቢመለሱትም ወጣቱ አጥቂ ግን እስካሁን በስታንፈርድ ብሪጅ በቂ የመጫወቻ ደቂቃዎችን እንዳላገኘ ይታወቃል። የመጫወቻ ጊዜ እጥረት የ19 ዓመቱን አጥቂ ደስ ያሰኘው አይመስልም፣ እናም አማራጮቹን እየመረመረ ነው። እነ ዘገባዎች ከሆነ ደግሞ ሪያል ቤቲስ ከባርሴሎና የወጣውን ለማርክ ጉዩ ሊሆን የሚችል መዳረሻ ሆኖ ብቅ ብሏል። የማኑኤል ፔሌግሪኒ ቡድን በውድድር አመቱ አጋማሽ ላይ የእሱን አገልግሎት ለማግኘትም ፍላጎት ያለው ይመስላል። ጉዩ ያደገው በባርሴሎናው ላማትሲ አካዳሚ እንደሆነ ይነገራል። በ2024 መጀመሪያ ላይ ወደ ካታላኑ ግዙፍ ክለብ ዋናው ቡድን ከፍ ቢልም ከስድስት ወራት በኋላ ግን ቸልሲ የስፔናዊውን አጥቂ ለማስፈረም ስምምነት ማድረጉ የሚታወስ ነው። በመጀመሪያው የውድድር ዘመኑ ነገሮች እንደታሰቡ አልሄዱለትም። በጣም የተገደበ የመጫወቻ ጊዜያ ብቻ ነበረው። ሰሚያዎቹ ደግሞ በክረምቱ ዣው ፔድሮንና ሊያም ዴላፕን በማስፈረማቸው ምክንያት በውሰት ወደ ሰንደርላንድ ለመላክ ወስነው ነበር። ይሁን እንጂ የዴላፕ ጉዳትና የኒኮላ ጃክሰን መውጣት መልሰው እንዲጠሩ አስገድዷቸዋል። ሆኖም ግን ሰማያዊዎቹ ከተመለሰ ወዲህ በቂ የመጫወቻ ደቂቃዎችን አልሰጡትም። የዴላፕ ሊመለስ የሚችልበት ሁኔታ ደግሞ በመጀመሪያ ቡድን የመጫወት እድሉን የበለጠ ይቀንሰዋል። በዚህ ምክንያት የ19 ዓመቱ ተጫዋች በሚመጣው የዝውውር መስኮትም ሰማያዊዎቹን ለመሰናበት እያሰበ ነው። ወደ ሰንደርላንድ መመለስ አማራጭ ቢሆንም በክረምቱ ግን ነገሮች በተፈጸሙበት ሁኔታ ምክንያት እንግዲህ ሰንደርላንዶች መልሰው ለማምጣት ሊቸገሩ ይችላሉ ተብሏል። ነገር ግን ወደ ስፔን በውሰት መሄዱ ለሱ በእርግጥም ሊረዳው ይችላል። ጉዩ መደበኛ የመጀመሪያ ቡድን ጨዋታ ያስፈልገዋል። እናም ሪያል ቤቲስ በቡድናቸው ውስጥ አስፈላጊ ሚና ለመስጠትም በጣም ፍቃደኛ ሊሆኑ ይችላሉ። ማኑኤል ፔሌግሪኒ ተጨማሪ የጎል አቅምን ይፈልጋሉ። እናም ታዳጊው በእርግጥም ሊረዳቸው ይችላል ተብሎ ነው የሚታሰበው። ሆኖም ግን እሱ ለመዘዋወር ዝግጁ መሆን አለመሆኑና ሁለቱም ክለቦች የጋራ ተጠቃሚነት ባለው ስምምነት ላይ መስማማት ይችሉ እንደሆነ ለማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው። መረጃዎች አሁን ላይ በስፋት እየተነገሩ የሚገኙት የአርሰናሏ አማካይ ማርቲን ዙቤሜንዲ ክለቡን ሲቀላቀል ማለፍ ስለነበረበት አስከፊ ነገሮችም ይናገራል። ይህ የስፔን ብሔራዊ ቡድን ተጫዋች በተፈጥሮ አይናፋር እንደሆነ ይነገራል። ወደ ሰሜን ለንደን ሲደርስም ለአዲሱ የቡድን አጋሮቹ መስፈንም መውደዱ አልታወቀም። ተጫዋቾች አዲስ ክለብ ሲቀላቀሉ እንደዚህ አይነት ነገር ማድረጋቸው የተለመደ ነገር እንደሆነ ይታወቃል። አዲስ ተጫዋቾች ይመጡና እንግዲህ በሙዚቃ ሲያስደስቷቸውን እንመለከታለን። ዙቤሜንዲ ከጋርዲያን ጋር ባደረገው ቃለ ምልልስ ይህንን እንግዲህ የሁሉም የከፋውን ነገር በማለትም ጭምር ነው የገለጸው። ወደ አዲስ ክለብ ሲቀላቀል ከሁሉም የከፋው ነገር ይሄ ነገር ነው ሲልም ጭምር የተናገረው። ዙቤሜንዲ የዘፈነው ዘፈን እንዳለ ይነገራል። ያን አስቸጋሪ መሰናክል ካለፈ በኋላ በአርሰናል መረጋጋትም በጣም ጥሩ ሆኖ አግኝቶታል። እሱም እንዲህ ሲል የተናገረው በእግር ኳስ ውስጥ ከሁሉ የከፋው ነገር መስፈን ነበረብኝ። እንዲሁ ደግሞ የቻልኩትን ነገሮች በሙሉ አድርግ ያለው እና ከዝውውሩ በሙሉ ያስጠላኝ ነገር ወይም ደግሞ አስከፊው ነገር ይህ ነበር ሲል ይናገራል። የ26 ዓመቱ ተጫዋች በኤምሬትስ ስቴዲየም በሚገባም ጥሩ ነገሮችን እያደረገ ነው። በአዲሱ ክለቡ ወዲያውኑ እጅግ በጣም አስፈላጊ ተጫዋች እንደሆነ አሳይቷል። አዲስ ክለብና አዲስ ሀገር መልመድ ፈታኝ ሊሆን ቢችልም ከአስቸጋሪው የመቀበያ ስርዓት ውጪ ዙቤሜንዲ ሁሉም ነገር በቀላሉ ተቋቁሞት ያለፈው ይመስላል። በሌላ በኩል ዙቤሜንዲ ቀደም ሲል ሊቨርፑል ሊያስፈርመው እየሞከረ እንደነበር በታይምስ እንደተዘገበም። ሆኖም ግን እንዴት አርሰናል እንደመረጠ ፍንጭ ሰጥቷል። የቀድሞው የሪያል ሶሴዳድ ሰው አሁን ላይ ለሊቨርፑል ቢሆን እጅግ በጣም ጥሩ ፈራሚ ሊሆን ይችል እንደነበር በግልጽ ይታያል። ስለዚህም የአርሰናል ደጋፊዎች ክለባቸው በዚህ የተለየ ፉክክር ማሸነፉን በማየታቸው ይደሰታሉ። ዙቤሜንዲ አሁን ላይ በሚኬል አርቴታ የሚመራው ቡድን ትልቅ ዋንጫን ለማሸነፍ አንድ እርምጃን የሚያቀርቡ የበርካታ አዳዲስ የአርሰናል ፈራሚዎች መካከል አንደኛው እንደሚሆን በርካቶች ሀሳቦቻቸውን እየሰጡ እንደሚገኙ ነው ዘገባው የጠቆመው። ማንቸስተር ዩናይትድ አርሰናልንና ቼልሲን ለማሸነፍ ኮኮብ አጥቂውንም ለማስፈረም ተዘጋጅተዋል። ማንቸስተር ዩናይትድ ተቀናቃኞቹን አርሰናልና ቼልሲን ቀድሞ የዩቬንቱስን ኮኮብ ኬናን ይልዲዝን ለማስፈረም ዘጠና ሚሊየን ዩሮ የሚያወጣ የዝውውር ጥያቄ ለማቅረብ ዝግጁ ነው። የቱርኩ ክለብ ለዩቬንቱስ እያሳየ ባለው አስደናቂ ብቃትም ምክንያት የወደፊት እጣፈንታው ትልቅ መነጋገሪያ ሆኗል። የ20 ዓመቱ የክንፍ መስመር ተጫዋችም በቡድን ውስጥ ቁልፍ ተጫዋች ሆኖ ራሱን ያሳየ ሲሆን ሥራውም ሳይስተዋል አልቀረም። በትልልቆቹ ክለቦች መካከል አርሰናል፣ ቼልሲ እና ማንቸስተር ዩናይትድ ደግሞ የቱርኩን ወጣት ኮከብ ለማስፈረም ፍላጎት ነው ያላቸው። እንደ ዘገባዎች ከሆነ ማንቸስተር ዩናይትድ እንግዲህ ፉክክሩን ለማሸነፍ ፊርማውን ለማግኘትም 90 ሚሊዮን ዩሮ ለማቅረብም እየተዘጋጁ እንዳለ መረጃዎች ያሳያሉ። ኬናን ይልዲዝ በ2022 ክረምት ከባየር ሚኒክ ወደ ዩቬንቱስ ተቀላቀለ። ከዛም ደግሞ በቡድኑ ደረጃዎችም ከፍ ብሎ በ2023 መጨረሻ ላይ ወደ ዋናው ቡድን ተዘዋወረ። የሃይመቱ ተጫዋች ባልተለመደ የማጥቃት ችሎታው ቅንጅ ቅርጅቱና ወጥ በሆነ አፈጻጸሙ በቋሚነት የመጀመሪያ አስተላለፍንም ቦታውን በዩቬንቱስ በደንብ ማግኘት ችሏል። ይህ የቱርክ ብሔራዊ ቡድን ተጫዋች በአዲሱ የውድድር ዘመን ባደረጋቸው ስምንት ጨዋታዎች ስድስት ለግብ የሆኑ አስተዋጽኦችን አድርጓል። በክንፍ ላይ መጫወትን ቢመርጥም ይልዲዝ ግን እንደ አስር ቁጥር ሚናም ባለው ሚና ላይ ጥሩ ነገሮችን ይሰራል። ሁለገብነቱና ከፍተኛ ችሎታውም በዓለም ላይ ካሉ ትልልቅ ክለቦችም ትኩረት እንዲያገኝ አድርጎታል ነው እየተባለ የሚገኘው። ቸልሲ ፊርማውን ከሚፈልጉ ክለቦች መካከል አንደኛው ነው። ቸልሲዎች እቅድ እንግዲህ ምርጥ ወጣት ተጫዋቾችን ማስፈረም የሚያጠነጥን ሲሆን የቱርኩም አጥቂ ተስማሚ እንደሆነ አድርገው ይቆጥሩታል። ሆኖም ግን በማጥቃት መስመሩ ብዙ አማራጮች አሏቸው እናም ደግሞ የፋይናንስ ሁኔታቸውም ያን ያክል እየተሻለ እንዳልሆነ ጭምር ነው የሚነገረው። አርሰናል በስፋት ከ20 ዓመቱ ተጫዋች ጋር ባይገናኝም ለዝውውር ፍላጎት ሊኖር ስለሚችል መከታተሉን ቀጥሏል። አርሰናሎች ለተወሰነ ጊዜም በግራ ክንፍ ላይ ማሻሻያ ሲፈልጉ ቆይተዋል። እናም ይልዲዝ ደግሞ በእርግጥም ሊረዳቸው ይችላል ተብሎ ነው የሚታሰበው። የለንደኑ ክለቦች የተቀናቃኛቸው ማንቸስተር ዩናይትድ ከፍተኛ ፉክክር ይገጥማቸዋል። በዚህ ክረምት ብዙ አጥቂዎችን ቢጨምሩም የሩበን አሞሪም ቡድን በማጥቃት መስመሩ ላይ ተጨማሪ ጥራት ያለው ተጫዋችም እንደሚያስፈልጋቸው ምንም ጥያቄ የለውም ተብሎ ነው የሚታሰበው። ለረጅም ጊዜም በሚያገለግሉ ተጫዋቾች ላይ ኢንቨስት ማድረግ ይፈልጋሉ። የ20 ዓመቱ ተጫዋችም ለፕሮጀክታቸው ተስማሚ እንደሆነም ታይቷል። በዚህ ምክንያትም ፉክክሩን ለማሸነፍ 90 ሚሊዮን ዩሮ ለማፍሰስም እየተዘጋጁ ነው። ሆኖም ግን ዩቬንቱስ እጅግ ውድ ከሆኑ ሀብቶቹ አንዱን እንዲያይለቅም ማሳመንና ይልዲዝን የራሳቸው ፕሮጀክት ለእድገቱ የተሻለው መንገድን እንደሚሰጥም ማሳመን ያስፈልጋቸዋል ተብሎ እንደሚጠበቅ ነው ዘገባዎች በትልቁ እየበጡ የሚገኙት። የኤንዞ ማሬስካው ቼልሲ ሪያል ማድሪድ ፍላጎት እንዳለው በም እንግዲህ እየተሰማ ሲሆን ለኤንዞ ፈርናንዴዝ ቢያንስ 120 ሚሊየን ፓውንድም ይፈልጋሉ እየተባለ ነው። የአርጀንቲናው ዓለም ዋንጫ አሸናፊ በ2023 ወደ ፕሪምየር ሊጉ ግዙፍ ክለብ ከተቀላቀለ ወዲህ እየተጠናከረ መጥቷል። በቅርብ ጊዜ በነበሩት የውድድር ዘመናትም ጎልተው ከታዩ ተጫዋቾች አንደኛው ሲሆን፣ ይህ ደግሞ በሪያል ማድሪድ የምኞት ዝርዝር ውስጥም እንዲገባ አድርጎታል። እንደ ዘገባዎች እንደሚያመለክቱት ከሆነ ቼልሲ የኤንዞ ፈርናንዴዝን መውጣት ለመደራደር ዝግጁ ቢሆንም ከዋና ተጫዋቻቸው አንዱን ለመልቀቅ ግን ቢያንስ 120 ሚሊዮን ፓውንድም ይፈልጋሉ። ሪያል ማድሪድ የ24 ዓመቱን ተጫዋች ትልቅ አድናቂ እንደሆነ ቢታመንም የዋጋው መጠን ግን ነገሮችን ሊያወሳስብ ይችላል የተባለው። የለንደኑ ክለብ በወቅቱ ከቤኔፊካ ለማስፈረምም 168 ሚሊዮን ፓውንድ አካባቢ ከፍሏል። የአርጀንቲናው አማካይ በፍጥነት የቡርኑ ዋና ተጫዋች ሆኖ ራሱን ያቋቋመ ሲሆን ከዚያ ጊዜ ጀምሮ ግን ወደ ኋላ አላለም። በኤንዞማሬስካ እቅድ ስርም የፕሮጀክታቸው አስፈላጊ አካል ብቻ ሳይሆን በእንግሊዝ ከፍተኛ ሊግ ውስጥም ካሉ ምርጥ አማካዮች አንዱ ተደርጎም ይታያል። እንደ ማዕከላዊ አማካይ መጫወትን ቢመርጥም፣ ፈርናንዴስ በመከላከያና በማጥቃት ሚናዎች ውስጥም እኩል ውጤታማ ነው። የእሱን አስፈላጊነት ከግምት ውስጥ በማስገባት ሰሚያዎቹም ያልተለመደ የዝውውር ጥያቄ ካቀረቡ በስተቀር እሱን ለመልቀቅ ምንም አይነት ፍላጎት የላቸውም። ዘገባው እንደሚያመለክተው የለንደኑ ክለብም 120 ሚሊዮን ፓውንድ ዋጋ ያለውን ጥያቄ ካለ ብቻም ድርድር ጠረጴዛው ላይ ይቀመጣል ተብሎ እንደሚታሰብ መረጃዎች ወጥተዋል። ሪያል ማድሪድ የሻቪ ያሉን ዞን አማካይ ክፍል ለማጠናከር ሲፈልግ የእሱን ፊርማ ማግኘትም ጓግቷል። እናም ደግሞ በገንዘብ አቅሙ የሚታወቀም ቢሆንም የቸልሲ ዋጋ ግን ከድርድሩ እንዲወጣ ሊያደርገው ይችላል። ሎስ ብላንኮቹ እሱን መከታተሉን ቀጥለዋል። ነገር ግን ማንኛውም ነገር ሊፈጠር የሚችል ዝውውር ከጎናቸው ከፍተኛ መስዋዕትነትን ሊጠይቅ ይችላል። በቡናቸው ውስጥ ጁድ ቤሊንጋም፣ ፌዴሪኮ ቫልቬርዴ፣ ኤድዋርዶ ካማቪንጋ ስላሉ ፈርናንዴስ እንዲመጣ ቦታ ለመፍጠር ከእነዚህ ውስጥ አንደኛውን ለመልቀቅም ሊገደዱ እንደሚችሉ ጭምር የሚያሳዩ ዘገባዎችን ነው በትልቁ አሁን ላይ እየተመለከትን የምንገኘው። ሊቨርፑል እና ቼልሲ የሊዮኑን የክንፍ መስመር ተጫዋች ፎፋናን የማስፈረም ፉክክር ውስጥ ሊገቡ እንደሚችሉ እየተገለጸ ነው። በተለይ በደይሊ ሜል ላይ ነው ይህ መረጃ የወጣው። በአሁኑ ወቅት በአውሮፓ ውስጥ ካሉ ምርጥ ተጫዋቾች መካከል አንደኛው አድርጎ ራሱን እያሳየ ይገኛል። በተለይ ወኪሎቹ በሚቀጥለው ክረምትም ለሱ ትልቅ ዝውውር ለማግኘትም ፍላጎት እንዳላቸውና ሙከራዎችን እያደረጉ እንዳለ ነው እየሰማን የምንገኘው። ሊዮን ፎፋና ለረጅም ጊዜ ማስቀጠል እንደማይችል እርግጠኛ ነው። እናም ወኪሉ ደግሞ እንደ ሊቨርፑል እና ሌሎች ክለቦችም ያሉ ጥያቄዎችን እየተመለከተ ነው። ቸልሲ በማጥቃት አማካይ ቦታ ላይ ወይም በአጥቂ አማካይ ቦታ ላይ ራሱን ማጠናከር ለመቀጠልም ፍላጎት አለውና ይህንን የ ሀያ ዓመቱን ተጫዋች ለማስፈረምም ጥያቄዎችን ያቀርባል ተብሏል። በተጠበቀው መሰረትም ከለቀቀ ፈላጊዎቹ እጥረት እንደማይገጥመው እርግጠኛ ነው። እናም ደግሞ እንዲዘዋወርም እቅድ እንዳለ ለሊዮን እንደተነገረ ነው የሚገለጸው የፍሬንች ሊግ ዋኑ ግዙፍ ክለብም በርካሽ እንደማይለቀው መገመቱ ቀላል ነው። ነገር ግን ሊቨርፑል እና ቼልሲ ያሉ ትልልቅ ክለቦችም ለምርጥ ተሰጡ ላለው ከፍተኛ ገንዘብን መክፈል ይችላሉ። ስታንፎርድ ብሪጅ ታዋቂ ወጣት ተጫዋቾችን በመመልመልና ና በማሳደግ ባለው ታሪክ ምክንያት ማራኪ መዳረሻ ሊሆን ይችላል። ነገር ግን ሊቨርፑሎች ደግሞ የበለጠ አሳማኝ ፕሮጀክት ነው ተብሎም ሲከራከሩ እንሰማለን። ሊቨርፑሎች ባለፈው እንግዲህ የክረምት ተጫዋቾች የዝውውር መስኮት ለአዳዲስ አጥቂዎችም ከፍተኛ ገንዘብን ማውጣታቸውን የምናስታውሰው ነው። ነገር ግን እንደ ሚካኤል ኦሊሴና አንቷን ሴሜኒዮ ያሉ ሌሎች ኢላማዎችን ማግኘት ካልቻሉ ደግሞ ይህንን ተጫዋች ወይም ማሊክ ፎፋና ሊመለከቱ የሚችሉበት እድል ይኖራቸዋል። ሚካኤል ኦሊሴና አንቷን ሴሜኒዮ በከፍተኛ ደረጃ የበለጠ ብቃታቸው የተረጋገጠ ነው። ስለዚህም ለአሁኑ የበለጠ ማራኪ አማራጮች ሊሆኑ ይችላሉ። ሆኖም ግን ፎፋና በተቻለ ፍጥነት ትልቅ ዝውውር ለማግኘት መፈለጉ ግልጽ በመሆኑ ለወደፊቱ መታየት ያለበት ተጫዋች ይሆናል ተብሎ ነው የሚጠበቀው። ሊቨርፑል የክሪስታል ፓላሱን የመሃል ተከላካይ ማርክ ጎሂንም ለማስፈረም ትልቅ ጥረት ማድረግ ይኖርበታል ተብሏል። ተጫዋቹን ለማስፈረም አሁን ላይ አስር ሌሎች ክለቦች በውድድር ውስጥ አሉ። ይህ ደግሞ ቀደም ሲል በክረምቱ ሊቨርፑል የነበረውን ጥቅም አሁን ላይ እንግዲህ ከባድ ሊያደርግበት እንደሚችል ነው የሚገምተው። ይህንን የገለጸው ግሬን ቤሊ ነው። በቲቪ አረፉት ቦል ላይ እንደገለጸው ከሆነ የማርክ ጎሂ ውል ሲያልቅም እሱን ለማስፈረም አስር ሌሎች ክለቦች ከሊቨርፑል ጋር ሊፎካከር እንደሚችሉ ነው ግልጽ አድርጎ እየተናገረ የሚገኘውና ሊቨርፑል ከዚህ በፊት እንደነበረው እድል አሁን ላይ ቀላል ይሆንለታል ተብሎ እንደማይጠበቅ ነው በስፋት እየተናገረ የሚገኘው፣ እንግዲህ ቲቢአር ፉትቦል ላይ መረጃውን ሲያጋራ ግሬን ቤይሊ። ስለዚህም ሊቨርፑሎች ቀላል አይሆነላቸውም ሲል ይገልጻል። ክለቦች ከሊቨርፑል ጋር ሊፎካከሩ ይችላሉ። ሊቨርፑልን የሚፎካከሩት ክለቦችም ቸልሲ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቶትንሃም፣ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ፓሪስ ሳን ጀርሜን፣ ዩቬንቱስ እና ኢንተር ሚላን እንደሚሆኑ ነው ይፋ የተደረገው። ግሬምቤሊ ሊቨርፑል አሁንም ማርክ ጎሂን ማስፈረም እንደሚችል አሳስቧል። ነገር ግን በክረምቱ ወቅትም እንደነበረው ግልጽ እንደማይሆን የተናገረው ጋዜጠኛው ለቲቢ አር ፉትቦል እንደገለጸው ከሆነ በማርክ ጎሂ ዙሪያ ያለው ነገርንም ተናግሯል። አዲስ ዝውውርም በተመለከተም ሀሳቡን ሲሰጥ ከዚህ በፊት በተደረገው ነገር ላይ ሀሳቦችን ያነሳል እየተናገረኝ ይህንኑ ነው። ማርክ ጉሂን የሚፈልግ ማንኛውም ክለብ ከተመሳሳይ ቦታ ነው ይህንን ተጫዋች ለማስፈረም የጀመረው። ይህ ምናልባት ሊቨርፑል ቀደም ሲል እንግዲህ ይታመን የነበረውን ያክል ጥቅም እንደሌሉ አሁን ላይ ይታመናል፣ ወይም ደግሞ እንደ ባለፈው የዝውውር መስኮት ቀላል ይሆንለታል ተብሎ አይጠበቅም። ማርክ ጉሂ ምናልባትም በታሪክ ከታዩ በጣም ተፈላጊ ተጫዋቾች የቦስማን ነፃ ዝውሮች አንደኛ ሆኖ እየወጣ ነው በአውሮፓ ውስጥ እንግዲህ የማይፈልገው ክለብ የለም ብሎ ማንሳት ይቻላል። ማርከ ጉሂ ጥራት የለውም ጥራት ያለው ምርጥ የመሀል ተከላካይ እንደሆነ እና ደግሞ ውሉ ሊያልቅም ደግሞ ከአውሮፓ ታላላቅ ክለቦች ጋርም ለመቀላቀልም እድሎችን ሊያገኝ እንደሚችል እድሎች አሉ። በቋሚነት መጫወትና ለትልልቅ ዋንጫዎች መወዳደርም ሚዛን ባለው መልኩ ሲታይም ሊቨርፑል ሁሉን መስፈርቶች የሚያሟላ ይመስላል። ነገር ግን ማርከ ጉሂ ወደ ሌሎች ሀገራትም ሄዶ ሊጫወት ይችላል ተብሏል። ሪያል ማድሪድ፣ ባርሴሎና፣ ባየር ሚኒክ ደግሞ ይህንን ተጫዋች ለማስፈረም ከሚፈልጉ የሌሎች የውጭ ሀገር ክለቦች መካከል የሚጠቀሱ ናቸው። የማንቸስተር ዩናይትድ ደጋፊዎች የብራይተኑን አማካይ ካርሎስ ባሌባን የዝውውር ጥያቄ ለማቅረብ መዘጋጀቱን ሲሰሙ ሊደሰቱ ይችላሉ። ይህ የካሜሮን ብሔራዊ ቡድን ተጫዋች በብራይተን ቆይታው በእጅጉ አስገርሟል እና ማንቸስተር ዩናይትዶች በቅርቡ ለሱ ከፍተኛ ፍላጎት አሳይተዋል። ባሌባ ለተወሰነ ጊዜም የማንቸስተር ዩናይትድ ኢላማ ሆኖ ቆይቷል። ጋዜጠኛ አንዲ ካይላ እንደተናገረው ከሆነ ተጫዋቹ ከብራይተን በግዳጅ ለመውጣትም ለመሞከር ዝግጁ ነው። ይህ ሁኔታ እንዴት እንደሚዳበር ማየቱ አስደሳች ይሆናል። እንግዲህ ምክንያቱም ተጫዋቹ በግዳጅ ለመልቀቅ ከሞከረ ብራይተን ደስተኛ ያልሆነ ተጫዋችን ይዞ መቀጠል አስቸጋሪ ሊሆንበት ይችላል። ቢሆንም ግን ባለፈው ክረምት በአሌክዛንደር ኢሳክ ና በሊቨርፑል በኒውካስል መካከልም በተፈጠረው ውዝግብን አይተነዋል። ዩናይትድ ባሌባን ማሳደዱን እንደሚቀጥል እርግጠኛ ነው፣ ነገር ግን በሜዳው ክፍል ውስጥም በራዳራቸው ላይ ያሉ ሌሎችም ጥቂት ትልልቅ ስሞች አሉ። በቅርቡ በቲም ቶክ ከተገኘ ዘገባ መሰረት የኖቲንጋም ፎረስቱ አማካይ ኤሊዮት አንደርሰን ሊታይ የሚገባ የዩናይትድ ኢላማ ነው። እንዲሁም በዴይሊ ሜል ዘገባ መሰረትም ለመጀመሪያ ጊዜ እንደተዘገበው ዩናይትድ ለካርሎስ ባሌባ እንደ አማራጭም የሲቪያውን ሉሲያን አጉሜንም ጭምር እየተመለከተው ይገኛል ቢሆንም ግን ብዙ የዩናይትድ ደጋፊዎች ካርሎስ ባሌባ ከነዚህ አማራጮች ሁሉ የተሻለው እንደሆነ ይሰማቸዋል። እሱም ሌላ ሞይስ ካይሴዶ የሚመስል የብራይተን ተጫዋች ሊሆን ይችላል። ካይሴዶ ከፍተኛ ገንዘብ አስገኝቶም ቸልሲን የተቀላቀለ ሲሆን በዚህ አቋሙም በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው መሆኑን ማረጋገጥ መቻሉ የሚታወስ ጉዳይ ነው። ቸልሲ በክረምቱ ወቅት አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ ለማስፈረም ሲንቀሳቀስ፣ የቸልሲ ደጋፊዎች የተደበላለቀ ስሜት ተሰምቷቸው እንደነበር ይታወሳል። አርጀንቲናዊው ተጫዋች በኦልትራፎርድ ውስጥም ትንሽ አወዛጋቢ ሰው ነበር። መጀመሪያ ላይ እንደ እውነተኛ ዓለም አሸናፊ የመሆን አቅም ያለው ተስፋ ሰጪ ወጣት ሆኖ ቢታየም፣ በመጨረሻ ግን በተከታታይ ጥሩ አቋምን ማጣቱና የአመለካከት ጉድለት በማሳየቱ በማንቸስተር ዩናይትድ ደጋፊዎች ዘንድ ብዙም ተወዳጅነት አልነበረውም። ጋርናቾ በቼልሲ ጥሩ ጅምር አላደረገም። እናም አሁንም በግንባር ቀደም የእግር ኳስ ስታቲስቲክስ ድረገጽ ፉስ ኮርድ እንዳወጣው ከሆነ እሱ ምንም የሚጠቅሱ ጠንካራ ጎኖች የሌሉ ተጫዋች እንደሆነና ድክመቶቹ ደግሞ አየር ላይ የሚደረጉ ፍልሚያዎችና ኳስን ወደ ሳጥን መላክ ወይም ክሮሲንግ ላይ ችግሮች እንዳሉበት የሚያሳዩ ቁጥሮችን ነው ይፋ ያደረገው። ጋርናቾ ትልቅ ደግሞ እንግዲህ አቅም ማሳያ ምልክቶችን እንዳሳየ ይነገራል እና ምናልባትም ያንን አቅም ለመጠቀም ደግሞ ትክክለኛው አሰልጣኝ ያስፈልገው ይሆናል። በዩናይትድ ጥሩ አቋማቸውን ማግኘት ያልቻሉ ብዙ ጥራት ያላቸው ተጫዋቾች ነበሩ። ስለዚህም ጋርናቾ ይህንን ችግር የተመለከተ የመጀመሩ አይደለም። ምናልባትም የሃያ አንድ አመቱ ተጫዋች በጊዜ ሂደት በስታንፈርድ ብሪጅ ሊያበብ ይችላል። ነገር ግን እስካሁን ድረስ ግን እንዳልተሳካለት ነው በርካቶች የሚያምኑት። ቼልሲ በአንድ ክረምት ጄሚ ባይኖ ጊቲንስን፣ ኤስቴቫኦ ዊሊያንን አስፈርሞ እያለ ጋርናቾን ለመውሰድ የወሰነው ውሳኔ ትንሽ እንግዳ ስሜት እንደሚፈጥር ነው በርካቶች እየተናገሩ የሚገኙት። ግብይቱ ካልተሳካ በተለይም እንደ ተከላካይና ግብ ጠባቂ ያሉ ሌሎች የማጠናከር ፍላጎቶች በነበረባቸው ቦታዎች ላይ በቡድን ውስጥ ስለነበሩ በምዕራብ ለንደኑ ግዙፍ ክለብ አመራሮች ላይም ከባድ ጥያቄዎችም ሊነሱ እንደሚችሉ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የማንቸስተር ዩናይትድ አጥቂ አማካይ ብሩኖ ሚጌል ፈርናንዴስ በክረምቱ ወቅት ወደ ሳዑዲ ፕሮሊ ክለብ ላለመዘዋወረም ስለወሰነው ውሳኔ ይናገራል። የፖርቱጋል ብሔራዊ ቡድን ተጫዋች ወደ ሳዑዲ ላለመሄድ እምቢ እንዳለም ያረጋገጠ ሲሆን ማንቸስተር ዩናይትድም እሱን ለመልቀቅ እንዳልፈለገም ጨምሮ ገልጿል። ፋብሪዚዮ ሮማኖ በይፋዊው የኤክስ አካውንቱ ላይ የጠቀሰው ፈርናንዴስ እንዳለው ከሆነ ውሳኔው በሚቀጥለው ክረምት ስለሚካሄደው የዓለም ዋንጫ ማሰብ ጋርም ምንም አይነት ግንኙነት አልነበረውም። ፈርናንዴስ በብሔራዊ ቡድን ቦታው ምክንያትም ትልቅ የአውሮፓ ክለብ ለቆ ወደ ሳዑዲ የመሄድ ስጋትም ሊሆን እንደሚችል ቢነገርም እሱ ግን ከውሳኔው ጋር ምንም አይነት ግንኙነት እንዳልነበረው አጥብቆ ተናግሯል። ፋብሪሲዮ ሮማኖ ባስተላለፈው መረጃ መሰረትም ፈርናንዴስ ስለ ሳዑዲ ሊሆን ስለሚችል ዝውውር የተናገረው እንግዲህ አንዳንድ ነገሮችን አጋርተዋል ሲናገርም በዓለም ዋንጫ ምክንያት ወደ ሳዑዲ የመሄድ እድሉን አልዘጋሁም። በጭራሽ አእምሮ ውስጥም አልነበሩም። እኔ የፈለግኩት በክለቡ መቆየት ነበር፣ እናም ክለቡም እኔ እንድቆይ ፈልጓል። ከዚህ የዘለለ ነገር የለንም። የዩናይትድ ደጋፊዎች ፈርናንዴዝ የመቆየት ፍላጎት እንደነበረው በመስማታቸው ይደሰታሉ። እናም ክለቡ እንዲህ ያለውን ደግሞ አስፈላጊ ተጫዋች ላለመልቀቅ መወሰኑ ትክክለኛ ውሳኔ እንደሆነም ያምናሉ። ለማንቸስተር ዩናይትድ አስቸጋሪ ጊዜ ቢሆንም እንደ ፈርናንዴዝ ያለ ዓለም አቀፍ ደረጃ ያለው ተጫዋችም ለፕሮጀክቱ ቁርጠኛ ሆኖ መቆየቱ ትልቅ አበረታች ነገሮች እንዳሉት ምንም ጥያቄ የለውም። ሆኖም ግን በቅርቡ አንዲ ካይላ በኤክስ ላይ በለጠፈው ጽሑፍን መሰረት ይህ ታሪክ ሙሉ በሙሉ የሚቆም አይመስልም። ፈርናንዴስ የሳዑዲ ኢላማ ሆኖ እንደሚቀጥል ይመስላል። እናም በተወሰነ ጊዜ ደግሞ ዩናይትድ በእድሜ እየገፋ የመጣውን ተጫዋች በጣም ትልቅ ገንዘብ አግኝቶ ለመሸጥ እንደሚገደድ ሊሰማው ይችላል። ነገር ግን ለአሁኑ የሰላሳ አንድ ዓመቱ ተጫዋች በዚህ የውድድር ዘመን የሩበን አሞሪን ቡድን ወደ አውሮፓ ውድድር መመለስ እንዲችልም ሲታገል እጅግ አስፈላጊ ይሆናል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ማንቸስተር ዩናይትድ የባየር ሚኒኩን ማዕከላዊ ተከላካይ ዳዮት ኦፕካሚካኖን የማስፈረም ጥረት ውስጥም ማበረታቻ ያገኘ ይመስላል። ማንቸስተር ዩናይትዶች በቅርቡ ቢልድ በአማካይነትም ከተከላካዩ ዳዮት ኦፕካሚካኖ ጋር ተያይዘው ነበር። እናም አሁን ላይ ክሪስቲያን ፎልክ ስለ ፈረንሳዊ ብሔራዊ ቡድን ተጫዋችም ሁኔታ አስፈላጊ መረጃን እየሰጠ ነው። ክሪስቲያን ፎልክ በቅርቡ በጻፈው ባየርን ኢንሳይደር አምዱ ላይ ባየር ሚኒኮች ለኡፕካሚካኖ አዲስ ውል ላይ መሻሻል አድርጓል፣ የሚሉ ዘገባዎችን አስተባብሏል። ግንባር ቀደም የጀርመን ጋዜጠኛ እንዳብራራው ንግግሮች ለተወሰነ ጊዜ ሲካሄዱ ቆይተባል፣ ነገር ግን የመፈረሚያ ጉርሻው ትልቅ ችግር እየሆነ ይመስላል። ፉልክ ሊቨርፑል እና ሪያል ማድሪድም የዳዮት ኦብካሚካኖ ሊሆን የሚችሉ መዳረሻዎች መሆናቸውን ይጠቅስና ክሪስቲያን ፉልክ ስለ ዳዮት ኦብካሚካኖ የውል ሁኔታም ሲናገር በባየር ሚኒክና በኦብካሚካኖ መካከል ስለ መሰረታዊ ደሞዝም አይነት ስምምነት አለ፣ ምክንያቱም በክረምቱ ነፃ ወኪል ይሆናል። ነገር ግን ሁልጊዜም የመፈረሚያ ክፍል አለም እናም የዚህ ድርድር ችግር ደግሞ የመፈረሚያ ክፍያው ነው። ባየር ሚኒኮች አንፎን ሶ ዴቪስ አላቸው፣ እሱም ደግሞ ባለፈው አመት በተመሳሳይ ሁኔታ ውስጥ ነበር። ካናዳዊው ብዙ ገንዘብን አግኝቷል። ለመፈረምም ክፍያ ብቻ ወደ 20 ሚሊየን ዩሮ እና እስከ 22 ሚሊዮን ዩሮ አካባቢም እንደተሰማ ነው የሚገለጸው። ዳዮቶብ ካሚካኖም ስለዚህም ጉዳይ ያውቃል፣ እናም ማረፊያ ክፍያ ምን ይሆናል ስለሚለው ጉዳይ ላይም ሀሳቦችን እየሰጠ ነው የሚገኘው። ወደ ሌላ ክለብ እንደ ሊቨርፑል ከሄደ እንደ ነጻ ወኪል የመፈረሚያ ክፍያን ያገኛል። ሪያል ማድሪድ እና ፓሪስ ሳን ዠርሜንም ፍላጎት አላቸው። ስለዚህም ለባየር ሚኒክ ይህንን በእርግጠኝነትም ከባድ ነው፣ ምክንያቱም ለቡድኑ የሚከፍለው ደሞዝም ቀድሞኑ በጣም ከፍተኛ ነው። እናም ይህንን ደግሞ ለጠቅላላው ቡድን በ20 በመቶ የመቀነስ ግብም አላቸው። ይህ ነገሮችን በጣም ከባድ ያደርግባቸዋል። ባየር ሚኒክ ሊከፍለው የሚፈልገውና ዳዮቶብ ካሚካኖ በሚፈልገው መካከልም ያለው ልዩነት አሁንም በጣም በጣም ትልቅ መሆኑን ሰምቻለሁ። ዳዮቶብ ካሚካኖ ለዩናይትድ ጥሩ ፈራሚ ሊሆንም ይችላል፣ ምክንያቱም አሁን ላይ ባሏቸው አንዳንድ ቦታዎች ላይ ተጨማሪ ፈራሚዎች እንደሚያስፈልጓቸው ይታያል። የ26 ዓመቱ ተጫዋች በጥሩ ቀኑ በአውሮፓ ውስጥ ካሉ ምርጥ ተከላካይ ተጫዋቾች አንደኛው ነው። በዩናይትድ ወይም በሊቨርፑል ጥሩ ሁኔታ ሊያሳልፍ እንደሚችል ደግሞ ግምቶች አሉ። በሩበን አሞሪም እንደ ሌኒ ዮሮ፣ አይደን ሄቨን ካሉ ጎበዝ ወጣት ተጫዋቾች ጋር ተጨማሪ ልምድን ማምጣት ቢችል ጥሩ ነው። ነገር ግን ሊቨርፑል ያሉ ክለቦችም የሚሳተፉ ከሆነ ዳዮት ኦብካሚካኖ ማንቸስተር ዩናይትድን ይፈትን እንደሆነ መታየት ያለበት ጉዳይ ነው። ሊቨርፑል ኢብራሂማ ኮናቴ ውሉ ማብቂያ ላይ ስለሆነና ቨርጂል ቫን ዳይክ ደግሞ በሚቀጥለው የውድድር ዘመን ሰላሳ አምስት ዓመት የሚሆነው በመሆኑ የሚመጣ ወጣት ተጫዋች ስለሚያስፈልገው ኦብካሚካኖ በአርኔ ስሎት የኋላ አራት ክፍል ውስጥም ቁልፍ ሚና ሊሰጠው እንደሚችል የሚያሳዩ ዘገባዎች ናቸው። በትልቁ እየወጡ አሁን ላይ የሚገኙት የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ይህ ሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ነው። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ደግሞ ይህንን ነው የሚመስለው። ስላደመጣችሁን፣ ስለ ተከታተላችሁን፣ ቆይታችሁም ከኛ ጋር ስለነበር እጅግ እጅግ ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን በተለይ ዛሬ ምሽት ላይ በሚኖረን ምሽት የምሽቱ ፕሮግራማችን ላይ በድጋሚ ሌሎች የዝውውር ርዕሰ ጉዳዮችን ሰፋ አድርገን በድጋሚ ወደ እናንተ የምንደርስበት ፕሮግራምን ይዘን የምንመጣ ይሆናል። ስለ ተከታተላችሁ ግን ከልብ አድርጌ ያመሰግናለሁ። ፏአርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌ ያለው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።